የሙሐመድ ሳላህ ደግነቶች በምንኖርበት ዓለም በሚሊዮኖች የሚቆጠሩ ሰዎች በፍቅር የሚከታተሉት አንድ ትዕይንት አለ። ይህ ትዕይንት ዘጠና ደቂቃ ያህል ይቆያል። ውብ ስፖርት እግር ኳስ ይሰኛል። የትዕይንቱ ተዋንያን ታላላቅ ስም ያላቸው እግር ኳሰኞች ናቸው። ታዲያ ጥቂት የማይባሉት በሜዳ ላይም ሆነ ከሜዳ ውጪ ስማቸውን ላይ ጠፋ በደማቁ ጽፈውታል። ግብጾቹ፣ ንጉሳችን ነው ይሉታል። ሊቨርፑላውያኑ ደግሞ ኢጂፕሽያን ኪንግ እያሉ ያዙ የሞለታል። ፍጥነቱ አስገራሚ ነው። በተለይ ደግሞ ለተከላካዮች ራስ ምታት ነው። በቀዮቹ ቤት በርካታ ሪከርዶችን መሰባበር ችሏል። ይህ ሰው መሀመድ ሳላ ወይም በደጋፊዎቹና በወዳጆቹ አጠራር ደግሞ ሞሳላ ይባላል። የ32 ዓመቱ ተጫዋች ታዲያ ከሜዳ ላይ ብቃቱ ባሻገር ከሜዳ ውጭም በርካታ የበጎ አድራጎት ስራዎች ላይ በመሰማራት ለበርካታዎች ድጋፍ በማድረግ ይታወቃል። በሀገሩ ግብጽ ለወገኖቹ ሆስፒታል እንዲሁም ደግሞ ትምህርት ቤትም አስገንብቷል። ይህ በጎነቱ ታዲያ ለታይታ ሳይሆን ከልብ የመነጨ ነው። መቼም ለመስጠትም መሰጠት ይጠይቃል። ሞሳላ ታዲያ አንድ ወቅት ላይ ነዳጅ ማዴ አካባቢ ጎዳና ላይ ላገኘው ምስኪን ገንዘብ ሲሰጥ በሲሲቲቪ ካሜራ በመታየቱ በዚህ ድርጊቱ በርካቶች ከልቡ ቅን ቸር የሆነ ሰው ነው በማለት ሲያሞካሹት ተስተውሏል። ሀገሩ ግብጽ ላይ በርካታ ነገሮችን ሰርቷል። ከእነዚህ መካከል በስሙ ፋውንዴሽን አቋቁሟል። ታዲያ የሞሳላ ፋውንዴሽን የማይቋረጥ እርዳታን ይሰጣል። ከዚህ ባለፈም ታላላቆቹንም አክባሪ ነው፣ ባለውለታን የማይዘነጋ ለዚህ እንደማሳያ ለቀድሞ የሀገሪቱ እግር ኳስ ተጫዋቾች አለሁላችሁ በማለት ከ23 ፓውንድ በላይ በመስጠት አለኝታነቱን አሳይቷል። መቼም እያንዳንዱ ሰው በጎነት ለመዘርዘርም ይቸግራል። ከሞሳላ በጎ ተግባራት መካከል አንዱ 2017 ላይ ያደረገው ነገር ነው፣ ስለ ደግነቱ ሲነሳ አብሮት ይነሳል። ሀገሩ ግብጽ 2017 ላይ ኢኮኖሚዋ ይወድቅ ለሀገሪቱ መንግስት 234,000 ፓውንድ ድጋፍ በማድረግ አለሁላችሁ ብሏል። ይህ ኮከብ ተጫዋች በአንድ ወቅት በካይሮ ላይ በደረሰው የሽብር ጥቃት በፍንዳታው ለተጎዳው የካንሰር ኢንስቲትዩት 3 ሚሊዮን ዶላር ድጋፍ ማድረጉ የሚታወስ ነው። ሰው ሰው የሚሸት ባህሪው ሜዳም ላይ አብሮት አለ። ለዚህ ደግሞ አንድ ወቅት ላይ ያደረገውን ነገር ማንሳት ይኖርብናል። መሐመድ ሳላህ ወደ ሊቨርፑል ቤት ከመምጣቱ በፊት በፊዮረንቲና በነበረው ቆይታ አንድ ነገር አድርጓል። በሊቨርፑል ቤት የሚለብሰውን 11 ቁጥር መለያ ከመልበሱ በፊት በጣሊያኖ ፊዮረንቲና እያለ ለጥቂት ጊዜ 74 ቁጥር መለያ አለብሷል። ታዲያ ይህን ከበጎነት ጋር ምን ያገናኘዋል ማለታችሁ አይቀርም። እኛም አሁን በደንብ ያገናኘዋል ነው መልሳችን። በ2012 ያኔ 22 ዓመቱ ላይ ይገኝ የነበረው ሞሳላ በሀገሩ ግብጽ በፖርትሳይድ ስቴዲየም ላይ በተፈጠረ የደጋፊዎች ግጭት ምክንያት በርካቶች ላይ ጉዳት ማድረሱ ይታወሳል። እጅግ አስከፊው ጉዳት ደግሞ የሰባ አራት ሰዎች ሕይወት ነጥቋል። ታዲያ በሰአቱ የተፈጠረው ነገር በሀገሪቱ በዚያ ቀን የሀዘን ቀን እስከ መታወጅ አድርሶ ነበር። በጨዋታው በአል ናስሪ ና በአል ሂላል ደጋፊዎች መካከል ከተነሳው ግጭት ጀርባ የተጋጋለ ፖለቲካዊ ምክንያት ተጠቃሹ ነገር ነው ያም ሆኖ ግን ሀገር ወዳዱ ሞሳላ ያን ሰባ አራት ቁጥር ማሊያ ለሁልጊዜውም ባይለብሰውም ለጥቂት ወራት ግን ለብሶት ነበር። ምክንያቱም የሞቱትን ሰባ አራት ሰዎች ለማሰብ። ታዲያ ሞሐመድ ሳላህ አንዳንድ አስገራሚ ደግነቶችም አሉት። ሳላ በአንድ ወቅት አንድ ሌባ ከሳላ አባት መኪና 30 ሺህ የግብፅ ገንዘብ ይወስዳል፣ ማለትም ወደ አንድ ሺ አራት መቶ ፓውንድ ሰረቀ። ፖሊስ ወንጀለኛውን ያዘው፣ ነገር ግን ሳላህ አባቱ እንዳይከሰው አሳመነው። ከዚያም ህይወቱን ለመለወጥ እንዲረዳው ለሌባው ገንዘብ ሰጠ። ይህንን ስርቆት አልደግፍም፣ ግን ለመስረቅ ትልቅ ምክንያት እንደነበረው ደግሞ እርግጠኛ ነኝ። እሱ ያደረገው በምክንያት እንደሆነ ይሰማኛል። አባቴ ሲጠይቀው ፖሊሶችም እርሱ በእውነት ድሃ ነበር እና በህይወቱ ምንም ነገር እንደሌለው ተናግሯል። ስለዚህ እርዳውና ብቻውን ተወው አልኩት። ሳላህ አስደናቂ የይቅርታ ልብ አለሁ። እንዲህ አይነቱን ሁኔታ በዚህ መንገድ መቅረብ የሚችሉ ብዙ አይደሉም። ሌባውን ይቅር ማለት ብቻ ሳይሆን ጊዜውን ተጠቅሞ ህይወቱን በተሻለ ሁኔታ ለመለወጥ የሚረዳበትን መንገድ ማመቻችቶለታል። በኮሮና ቫይረስ ወረርሽኝ ወቅት ደግሞ አንድ በጎ ምግባር ፈጽሟል። በሊቨርፑል ማሰልጠኛ አካባቢ አንድ ነዳጅ ማደያ ፊት ለፊት ሁሉም ሰው ነዳጅ ሊቀዳ ቆሟል። ታዲያ ለእነዚያ ሰው ሁሉ መሀመድ ሳላ ለነዳጃቸው ከፍሏል። መላው ዓለም በወቅቱ እየታገለ ነበር። እናም በርካቶች ቤት ውስጥ ለመቆየት ተገዳው ነበረ። ታዲያ ይህ ሰው ሰዎችን ለመርዳት ቀድሞ ከፊት ተገኝቷል። መሀመድ ሳላ የግድ ሳያስፈልገው ከፍ ብሎ ሄደበት ሌላው አንዱ ማሳያ ነው። የሁለት ጊዜው የፕሪምየር ሊጉ የወርቅ ጫማ አሸናፊ መሀመድ ሳላ በ2017 ወደ ሊቨርፑል ከመጣበት ጊዜ ጀምሮ ድንቅ ጊዜያትን እያሳለፈ ይገኛል።